ሰዎች ወደ በረሃ ጉዞ ከመግባታቸው በፊት ግመሎችን ለምን ብዙ ጨው እንደሚያበሏቸው ታውቃላችሁ? በቅድሚያ የሚመገቡት ጨው ለግመሎች ከባድ የውሃ ጥም ስለሚለቅባቸው ብዙ ውሃ ይጠጣሉ። ቢያንስ እስከ 200 ሊትር የሚደርስ ውሃ ባንዴ ይጠጣሉ። ብዙ ሰዎች ግመሎች ውሃ በሻኛቸው ይይዛሉ ብለው ያምናሉ። ነገር ግን እውነታው እንደዛ አይደለም። ሻኛ ወይንም ከጀርባቸው ላይ ያለው ያበጠው ነገር የሚያገለግለው ለረጅም ጉዞ የሚሆናቸውን ጉልበት ለማጠራቀም ነው። ውሃው ግን የሚቀመጠው በሰውነታቸው ውስጥ ነው። ይህም ግመሎችን ውሃ ሳይጠጡ ረጅም ሳምንታት እንዲቆዩ ያስችላቸዋል። ሌላው አስገራሚው ነገር የግመል አፍ ላይ የሚገኘው ኬራቲን የሚባለው ተጨማሪ ሽፋን ነው። ይህም በእሾ የተሞላ ምግብ ቢበሉ እንኳ የሚደርሰውን ጉዳት መከላከያ ነው። እናም ግመሎችን በትዕግስትና በጉልበት የሚመሳሰል ሌላ እንስሳት የለም። ምናልባት 40 የሚሆነውን የሰውነታቸውን ውሃ ቢያጡ እንኳ ጉዞአቸውን መቀጠል ይችላሉ። ሌሎች እንስሳቶች ግን 15 የሚሆነው የሰውነታቸውን ውሃ ቢያጡ በቀጥታ ይሞታሉ። ግመሎች ሁሌም ወደፊት ይጓዛሉ። ወድቀው አያስወድቁ እንደዚህ አይነት መረጃዎች እንዲደርሳችሁ ፎሎ ማድረግ አትርሱ።